ሙጋቤ እና ማንዴላ ትክክለኛው ፓን አፍሪካን መሪ ማን ነው? ኔልሰን ማንዴላ እና ሮበርት ሙጋቤ በአፍሪካ ታዋቂ ከሆኑ መሪዎች መካከል ሁለቱ ናቸው። ሁለቱም የተወለዱት በተመሳሳይ ሁኔታ ውስጥ ነው እና እነዚህ መሪዎች እያንዳንዳቸው በህዝባቸው ላይ ከፍተኛ ተጽዕኖ አሳድረዋል። ነገር ግን የእነርሱ የተለያዩ የፖለቲካዊና ኢኮኖሚያዊ ውሳኔዎች በሀገራቸው የተለያዩ ውጤቶች እንዲኖሩ ምክንያት ሆኗል። ማንዴላ እንዲሁም በፍቅር ማዲባ እየተባለ የሚጠራው፣ በዘመናዊ ታሪክ ውስጥ ትልቅ ቦታ ከሚሰጣቸው ሰዎች መካከል አንዱ ሆኖ ይከበራል። እንዲያውም የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ማንዴላን የሀያኛው ክፍለ ዘመን የመጨረሻው ታላቅ ነፃ አውጪ ሲሉ ከማህተማ ጋንዲ፣ ማርቲን ሉተር ኪንግ እና አብርሃም ሊንከን ጋር ያመሳስሏቸዋል። በአንጻሩ ሙጋቤ ወይም አጎቴ ቦብ በማለት ሲታወቅ በአንዳንዶች ዘንድ እንደ አምባገነን ይቆጠራል። ነገር ግን ሁሉም አይደሉም አምባገነን የሚሉት እንዲያውም በርከት ያሉ አድናቂዎችም አሉ። እንደ ኢውሮፓውያን አቆጣጠር በ2003 ሙጋቤ በእንግሊዝ ፕሬስ ከአዶልፍ ሂትለር ጋር ከተነጻጸረ በኋላ እኔ አሁንም የዘመኑ ሂትለር ነኝ። ይህ ሂትለር ዓላማው አንድ ብቻ ነው፣ ለህዝቡ ፍትህ፣ ለህዝቡ ሉዓላዊ ስልጣን፣ ለህዝቡ ነፃነት እውቅናና የሀብት መብታቸውን ማስመለስ ነው። ይህ ሂትለር ከሆነ እኔ የሂትለርን አስር እጥፉን ብለዋል። የዛሬው የታላቅ ሰው ፕሮግራም ሁለቱ መሪዎች ስላከናወኗቸው ወይም ስላሳኳቸው ነገሮች ሁሉ በአጠቃላይ እይታ አይደለም። ይልቁንም እነዚህን ግለሰቦች፣ አመለካከታቸውን እና የወሰዷቸውን የፖሊሲ ውሳኔዎች ለመረዳት እርስ በርስ ሊነጻጸሩ በሚችሉ በርካታ ጉዳዮችን ለመለየት ይሞክራል። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። ኔልሰን ማንዴላ እና ሮበርት ሙጋቤ ሁለቱም የተወለዱት በሀገራቸው የዘር መድልዎ በሚፈጸምበት ወቅት ነው። ማንዴላ ያደጉት በደቡብ አፍሪካ በምትገኝ ትንሽ መንደር ሲሆን አባታቸውን የሚያጡት ገና በለጋ እድሜያቸው ነው። ከደቡብ ሮዴዥያ በኋላም ዚምባብዌ የመጣው ሙጋቤም በሀብቱ ውስን ከሆነ ቤተሰብ ነው ያደገው ነገር ግን አባቱ ቤተሰቡን ጥሎ የሄደው በልጅነቱ እንደነበር በእሱ ዙሪያ የተጻፉ ድርሳናት ይጠቁማሉ። ሁለቱም ጥሩ ትምህርትን ወስደዋል፣ ነገር ግን ስብዕናዎቻቸው የተለያዩ ናቸው። ማንዴላ የጠበቀ ማህበራዊ ህይወት አለው፣ ሙጋቤ ግን ቁጥብ እና በመጽሐፍቱ ዙሪያ ራሱን የሸሸገ ሰው ነው። እንደ አውሮፓውያን አቆጣጠር በ1939 ማንዴላ በፎርት ሃሬ ዩኒቨርሲቲ የባችለር ዲግሪውን መማር የጀመረ ሲሆን በፖለቲካ ውስጥ ተሳትፎ በማድረግ ከተለያዩ ተጽዕኖ ፈጣሪዎች ጋር ጠንካራ ግንኙነትን ፈጠረ። በፖለቲካዊ አቋሙ ምክንያት የተማሪዎች ተወካይ ምክር ቤት ለቆ ወጣ፣ በ1940 ደግሞ እንዲሁ ከዩኒቨርስቲው ተባረረ። ከ10 ዓመታት በኋላ ሙጋቤው እዚሁ ዩኒቨርሲቲ ገብቶ ከወደፊት መሪዎች ጋር ተገናኝቷል። ተጨማሪ ትምህርትን በተለያዩ ተቋማት ተከታትሏል። እነዚህ መሪዎች ተመሳሳይ ዩኒቨርሲቲ ቢጋሩም የአካዳሚክ መንገዶቻቸው ልዩ በሆነው የአመራር ዘይቤያቸው ላይ ተጽዕኖን አሳድረዋል። ማንዴላ እንደ አውሮፓውያን አቆጣጠር በ1962 ከዓለም አቀፍ ጉብኝት በኋላ ተይዘው የታሰሩ ሲሆን በኋላም የሪቮንያ ፍርድ ቤት የ27 ዓመታትን እስራት ተፈረደበት። አስቸጋሪ ሁኔታዎች ቢያጋጥሙትም ለሰው ልጅ የሰብአዊ መብት በተለይም ጥቁር ደቡብ አፍሪካውያንን ስለሚደርስባቸው በደል የአፓርታይድ ስርዓትን ታግሏል። በእስር ቆይታውም የልጁን ሞትና ከቤተሰቡ ጋር ያለውን ግንኙነት ውስን ግንኙነት ጨምሮ በርካታ በደሎችን ደርሶበታል። ሙጋቤ እንደ አውሮፓውያን አቆጣጠር ከ1969 ጀምሮ ለ11 ዓመታት ታስሯል። በልጁ የቀብር ስነስርዓት ላይ እንዳይገኝን መከልከል ጨምሮ እርሱም ልክ እንደ ማንዴላ በርከት ያሉ ገዳዎችን ገጥሞታል። ነገር ግን ማንዴላ እርቅ ላይ ያተኮረ የፖለቲካ ርዕዮተ ዓለምን ሲከተል፣ ሙጋቤ የቀድሞውን የነጭ ስርዓት ለመገርሰስ በበቀል ላይ ያተኮሩ አካሄዶችን መርጧል። ለማንዴላ እና ለሙጋቤ የነጻነት መንገዳቸው የተለያዩ ነበሩ። የሚንቀሳቀሱበት የፖለቲካ አውድም እንዲሁ። ኔልሰን ማንዴላ ከእስር ቤት ይለቀቅ ዘንድ ከነጩ አፓርታይድ ስርዓት የተሰጠውን ቅድመ ሁኔታዎች ውድቅ አድርገዋል። እውነተኛ ነጻነት የአፓርታይድ ስርዓት መፍረስን ይጠይቃል ሲልም አጥብቆ ጠይቋል። እሱና የአፍሪካ ብሔራዊ ኮንግረስ ማንዴላ በእስር ላይ እያለ በዓለም አቀፉ ማህበረሰብ በሚጣሉ ማዕቀቦችና በአፍሪካ አጋሮች ድጋፍ ተቃውሟቸውን ገጠሉ። እንደ ኢውሮፓያን አቆጣጠር በ1985 ማንዴላ ከአፓርታይድ መሪዎች ጋር በሰላማዊ መንገድ ሽግግርን በመደገፍ ምስጢራዊ ድርድርን ጀመረ። የእርሱ ጽናት በ1990 የኤኤንሲን እገዳ እንዲነሳ እንዲፈታና መደበኛ ንግግሮችን እንዲጀምሩ አድርጓል። ከባድ ጫና ቢኖርም ማንዴላ ለእርቅ ወሳኝ ሚና ተጫውተዋል። ይህም በደቡብ አፍሪካ በ1994 ለመጀመሪያ ጊዜ ዲሞክራሲያዊ ምርጫ እንዲካሄድ አድርጓል። በሙጋቤ በኩል እንደ ኢሮፓያን አቆጣጠር በ1975 ከእስር ቤት ከተለቀቀ በኋላ የሮዴዥያን መንግስት ለመዋጋት ዛኑን የተሰኘውን ቡድን ለመምራት ወደ ሞዛምቢክ አቀና። ዛኑ የተሰኘው የትጥቅ ቡድን ዛፑ ከተሰኘው ሌላ የትጥቅ ቡድን ጋር የጋራ ሽምቅ ጦር ሰራዊት ቢመሰርቱ የፖለቲካ ልዩነቱ ውጥረት መፍጠራቸው አልቀረም ነበር። እንደ ኢሮፓያን አቆጣጠር በ1970ዎቹ መገባደጃ ላይ ዓለም አቀፍ ግፊት ሮዴሽያን ወደ አብላጫ አገዛዝ እንድትገባ ሲገፋፋት ይህም በዚምባብዌ ወደ ነፃነት እንድትሻገር አድርገዋል። የደቡብ አፍሪካዊ ድርድር ሂደት ከዚምባብዌ በበለጠ ረጅምና ሁሉን ያሳተፈ ነበር። ማንዴላ ተቃዋሚዎቻቸውን በንቃት በማሳተፍ መተማመንን ለመፍጠርና ከጠላትነት ወደ ተቃዋሚዎች እንዲሻገሩ አድርገዋል። ከመንግስት ባለስልጣናት ጋር ዝርዝር ውይይትን አድርገዋል። እናም የኤኤንሲ መዋቅሮችን በማሳወቅ ውሳኔዎች በጋራ መሰጠታቸውን አረጋግጠዋል። በአንጻሩም ሙጋቤ የትጥቅ ትግልን እንደ አስፈላጊ ነገር ይመለከተው ነበርና ድርድሮችን ይቃወማል። ሆኖም ድርድሮች እንዲደረጉ በሙጋቤና ተከታዮቹ ላይ ዓለም አቀፉ ማህበረሰብ ጫና ሲያደርግ፣ በተለይም እንደ ሞዛምቢክ ፕሬዚዳንት ሳሞራ ማሼል ያሉ የአፍሪካ መሪዎች ሙጋቤ በውይይቶች ላይ እንዲሳተፉ ያደርጉ ነበር። የዝምባብዌ ሽግግር በውጭ ጣልቃ ገብነት ከፍተኛ ተጽዕኖ ያሳደረ ሲሆን ደቡብ አፍሪካውያን ግን ወደፊት ዕጣቸውን በራሳቸው መፍታት ችለው ነበር። የማንዴላ አካሄድ እርቅን ያጎናጸፈ ሲሆን የሙጋቤን እንቢተኝነት በዚምባብዌ ከነፃነት በኋላ በነበሩ የመጀመሪያዎቹ ዓመታት ውስጥ አለመተማመንን አስከትሏል። ማንዴላ አቋሙንና የአመራር መርሆቹን በመጠበቅ ሰላማዊ ሽግግርን በማረጋገጥ አንድ የፕሬዚዳንት የስልጣን ዘመን ብቻ አገልግሏል። በአንጻሩ ሙጋቤ ለአስርት ዓመታት በስልጣን ላይ በመቆየቱ አገዛዙን በዘላቂነት ለማስቀጠል በፖለቲካ አጋሮች ላይ ጥገኝነትን እንዲጨምር አድርጓል። በጊዜ ሂደት ህገ መንግስታዊ ተጠያቂነት እንዲቀንስና የፖለቲካ ብጥብጥ እንዲጨምር አድርጓል። የረጅም ጊዜ ቆይታው ለአስተዳደራዊ ተግዳሮቶች እና ለስልጣን ማጎሪያ አስተዋጽኦ አድርጓል። ማንዴላ የሊብራል ዴሞክራሲን በመደገፍ እኩልነትን አካታችነትንና እርቅን ማጉላት ላይ ሲያተኩር፣ የነፃነት ራዩ የተመሰረተው ሁሉም ደቡብ አፍሪካውያን ዘር ሳይለዩም ዴሞክራሲያዊ አስተዳደር እንዲኖራቸው በማረጋገጥ መብቶች ላይ ነው። በአንጻሩ የሙጋቤ የነጻነት ጽንሰ ሐሳብ ራስን በራስ ማስተዳደር እና ሉዓላዊነት ላይ ያተኮረ ሲሆን ብዙውን ጊዜ በዴሞክራሲያዊ መርሆች ላይ ቁጥጥርን ቅድሚያ ይሰጣል። አመራሩ የፖለቲካ ግልፀኝነትን በማጎልበት ይልቅ አገራዊ ነጻነትን በማስጠበቅ ላይ ያተኮረ ሲሆን ይህም ለረጅም ጊዜ ስልጣን ቆይታውን የሚያጠናክር አምባገነናዊ የአስተዳደር ዘይቤ እንዲፈጠር አድርጓል። የማንዴላ የነጻነት ራዕይ በዲሞክራሲ በእኩልነትና በህገ መንግስታዊነት ላይ ያተኮረ ሲሆን ሁለቱንም ነጭና ጥቁርን የበላይነት ውድቅ አድርጓል። የሁሉን አቀፍ አስተዳደር ቁርጠኝነት በአመራርና በህገ መንግስታዊ አሰራሩ ታይቷል። በአንጻሩ ሙጋቤ ራስን በራስ የማስተዳደርና ሉዓላዊነትን ቅድሚያ የሰጠ ሲሆን ብዙውን ጊዜ ተቃዋሚዎችን በማስፈራራት በኃይልና በፕሮፓጋንዳ በፕሮፖጋንዳ ላይ አፍነዋል። ነጭ ዝምባብያን እንዲሁ በእሳቸው አስተዳደር እንደተጨቆኑ ይነገራል። ሆኖም ግን ሙጋቤ በቀኝ ግዛት ዘመን ከጥቁሮቹ የተቀማንን መሬት ከነጮች በመውሰድ በርካታ ጥቁር አፍሪካውያንን አድናቆት ተችለዋል። በተቃራኒው ማንዴላ ይህንን የጥቁሮች መብትን ማስጠበቅ እንዳልቻሉ ይነገርለታል። ማንዴላ እና ሙጋቤ ተመሳሳይ አጀማመር ቢኖራቸውም በመሪነት በጣም የተለያየ መንገድ ነበራቸው። ማንዴላ ዴሞክራሲን፣ እርቅንና ተቃዋሚ ታማኝነትን ተቀብሎ በደቡብ አፍሪካውያን ጠንካራ አስተዳደር ውርስ ትቷል። በአንጻሩ ሙጋቤ የአገዛዙን ትክክለኛነት ለማረጋገጥ አምባገነናዊ ስልቶችን እና ታሪካዊ ትረካዎችን በመጠቀም ስልጣኑን በማስጠበቅ ላይ አተኩሮ አልፏል። ደቡብ አፍሪካ አሁንም የአመራር ፈተናዎቿ ከፊቷ ተጋርጠውባታል። ከአፓርታይድ በኋላ አሁንም ጥቁር ደቡብ አፍሪካውያን ከነጭ ደቡብ አፍሪካውያን እኩል የሀገራቸው ጥቅም ተካፋይ አልሆኑም። ነገር ግን ማንዴላ ስለ ነጻነትና ስለ እኩልነት ብዙ ተጉዟል። በዚምባብዌ ከሙጋቤ ህልፈት በኋላም የአምባገነናዊ አገዛዝ ጥለው በተተኪው አስተዳደር ቀጥሏል። ነገር ግን የጥቁሮቹን መብት በማስመለስ አዎንታዊ ውጤቶችን አስመዝግቧል። እናንተ ብትሆኑ የትኛውን መንገድ ትመርጣላችሁ?